በደሴ ከተማ የበቀለውና በመላው የኢትዮጵያ ሙስሊሞች ዘንድ የሚታወቀው ሙሀመድ ሰኢድ በድንገት ሕይወቱ ማለፉን አስመልክቶ በርካቶች እጅግ ማዘናቸው ይታወሳል። ከዚህ ቀደም በሰራንላችሁ ቪዲዮ በደሴ የተደረገውን የቀብር ሥነ ሥርዓቱን፣ በመላው ዓለም ሁሉ የሚገኙ ወዳጆቹ ያስተላለፏቸውን መልእክቶች፣ ልጆቹና ባለቤቱ የሚገኙበትን አሳዛኝ ሁኔታ በመዳሰስ አድርሰናችሁ ነበረም ዛሬ ደግሞ ከዚሁ ጋር ተያይዞ የመጡ አዳዲስ መረጃዎችን አካተን መተናል። የዛሬዎቹ መረጃዎቻችን ሙሀመድ ሰኢድ እና ባለቤቱ ገና በልጅነት ዘመናቸው የተገናኙበትን አስገራሚ መንገድናም ኔካ ያሰሩበትን ድንቅ ታሪክ፣ በዚህም ምክንያት ያለፏቸውን መስቀልቀል ሂደቶች እንቃኛለን። ለመሆኑ እንዴት ተገናኙ? ምን አይነት አቀበትና ቁልቁለቶችን እሳሳለፉም በትዳራቸው ያሳለፏቸውን ግሩም የመወደድ ጊዜያት አንስተን እናንተ ውድ ተመልካቾቻችን ከታሪኩ ትማሩ ዘንድ ይህንን መሰናዶ አዘጋጀንላችሁ። የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን እንደምን አላችሁ? ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮ ጠይቀናችኋል። ዛሬ ከተወዳጁ ሙሐመድ ሰኢድ የትዳር ህይወት ጋር በተገናኘም ልዩ መሰናዶ አዘጋጅን። እስከመጨረሻው እንድትከታተሉን ጋበዝን። ወደ መሰናዶው እንሻገር። በነሽዳና መንዙማ ኢንዱስትሪ ውስጥ ጥቂት የማይባሉ ዓመታትን አሳልፈናል ይላሉ በማህበራዊ ሚዲያ በኩል ያገኘናቸው የመረጃ ምንጮቻችን ከብዙ የጥበብ ሰዎች ጋር ተገናኝተናል ጥሩ የሚባሉ ጊዜያትን፣ በተቃራኒው ደግሞ ምነው ባልነበርን ነበርን የሚያስብሉም ጊዜዎችንም አሳልፈናል። ከነዚህ ሁሉ ጊዜዎች በኋላ ግን በወንድማችን ህልፈት የተረዳነው ነገር ቢኖር ሁሉም ነገር አላፊና ቀሪ መሆኑ ነው ይላሉ እነዚሁ በማህበራዊ ሚዲያ ላይ ያገኘናቸው ሐሳቦች። ጠንከር ያሉ ሐሳቦች በተላለፉባቸው በእነዚሁ ጽሑፎች ላይ ግሩም ምሳቢያቸውን ካስቀመጡ ሰዎች መካከል አንደኛው ወንድማችን ይቀጥልና ለዚሁ አጭር ጊዜ ነው እርስ በርሳችን መስማማት ያልቻለው ብያሰብኩ ብሎ ይጀምራል። ለዚህ ሆኖ አንደኛችን በአንደኛችን ስኬት ላይ እንቅፋት ለመሆን የጣር ነው ዝናን፣ ሞገሳን፣ ወቅታዊ መሆንን ሁሉ በአንድ ጊዜ ትተነው ላንመለስ እንደምንሄድ ዘንግተነው ነው። እንዲህ ሆኖ እያለም ጥያቄዎችን አኑሯል። ሐሳቡ በዚህ ብቻ ላበቃም ካነሳቸው ቁም ነገሮች ጋር ወዳገናኘው የሙሐመድ ሰኢድ ሞት ዞር ብሎም ወላሂ በህይወቴ ማሜ ላይ የቀናሁትን ያህል ማንም ላይ አልቀናሁም እሱም ባወኩባቸው አመታት ሁሉ ለሰከንድ ወንድም ሳያማ ሳይነታረክ ሳይጨቃጨቅ ለኔ ሳይል ለኔ ብሎም ሳይከራከር በክፉ ስሙን ከሰው አፍ ሳልሰማው ረሱልን በማውደድ በፍቅራቸው ውስጥ ሆኖም ስለ እሳቸው በማንጎራጎር የተፈቀደለትን የድሜ መጠን ኖሮ ሐቁን ያዘም። ታዲያም በሱ ያልተቀና በማን ይቀናል ሲል ጥያቄውን እንደገና መልሶ ይጠይቃል። የኛስ ነገር የኛ ነገርማ ነፍስያችን ከመጠን በላይ ራሷን ሰቅላ የበላይ ካልሆንኩ አለችብን። ምርጥ የተባሉ ዜማዎች ግጥሞችን ሁሉ ለኔ እያልን ጮኸናል። በወንድም ስኬት ሩሃችን ተንገብግባለች። ሞሃባ የሚባለው ነገር ከላይ ከላይ ብለን እውነታው ግን ራሳችንን መውደዳችን ነው ሲልም ያክላል። የዚሁ ሰው ሐሳብ ይቀጥልና የማሜ ድንገት መሄድ ምን አስተማረን በማለት ጥያቄውን ያዘንባል። ለኔ በግሌ ዛሬ የወደደኝ ያደነቀኝ ያከበረኝ ነገ ሐቄን ሲይዝ ልክ እንደ ወንድሜ ሙሀመድ ሰኢድ በሐዘን ተውጦ ምሕረት ሊለምንልኝ ሊቀርበኝ ይችል ይሆናል። ግና የሐቁ ሀገር ላይ ስንሆን ማመሳሰልም ማዋሸትም የሚቻል አይደለም። ጥያቄ ስትጠየቅ የምመልሰው መልስ ምን ይሆን ብዬ ራሴን ጠየቅኩት። መልሱ ለራሴ ይቆየኝ። ሙሂብ ነኝ ብሎ እርስ በርስ መቃቃረን ግን ሳስበው አይመጣውም። የማሜ ድንገት ማለፍ ለአብዛኞቻችን የማንቂያ ደው ሊሆን ይገባል። ምክንያቱም ብዙ አንኖርም፣ መች እንደምንሞትም አናውቀውም። ውስጣችን የጽዳም የእውነት ወዳጅ እንሁን። ያኔ እንኳን ሞተን ሳር ቀጠሉ እንደ ወንድሜ ሙሀመድ ሰኢድ ይመሰክርልናል በማለት ይህ ወንድማችን የሙሐመድ ሰኢድ ድንገተኛ ሞት ለሰው ልጆች ሁሉ ማንቂያ እንዲሆን ሐሳቡንም አኖሯል። ይህ ሐሳብ ለሙስሊም እህት ወንድሞች ብቻ ሳይሆን የክርስትና እምነት ተከታዮችም ከእንዲህ ያሉ ድንገተኛ ሞቶች ተምረው ሕይወታቸው እስኪያልፍ በምግባር እንዲኖሩ የሚያሳስብ ሆኖም ሊተረጎም ይችላል። እንዴት ልባስ ቻለው አንጀት ደነደነ፣ ወንድም ያላመሉ በወንድም ጨከነ፣ ምነው ዝምታው በዛ ቀኑ ሲመሽ ወንድም ካይነ ሲረቅ ሲነጠል ሲሸሽ የሙሀመድ ሰኢድን ሞት አስመልክቶ በማህበራዊ ሚዲያ ላይ ተጽፈው መዘዝ ካደረግናቸው መካከል አንዱ ስንኝ ነው። በዚህ በማህበራዊ ሚዲያ መንደር ሌላም ማስገራሚ ሐሳብ አግኝተናል። የውድ ወንድሜን የወዳጄን የሙሀመድ ሰኢድን ሞት ካነበብኩበት ሰዓት ጀምሮ ለማመንም ለመቀበልም ፈጽሞ አቃተኝ። የቁርአን ሐፊዙ ሙነሽድ ሙሀመድ ሰኢድ ቅንነቱን ደግነቱን ከሀገር ሳልወጣ ጀምሮ የቅርብ ወዳጆችንናም ነናም አውቀው ነበረም። ከሀገር ከወጣው በኋላ ዘመንና ጊዜ አይተው ጥቅም አስተውለው ካልተቀየሩ የልብ ወዳጆች መካከል ነበረም። የሙስሊሙ ኡማ አንድነት ላይ ጠንካራ አቋም ያለው አሳዛኝ ተወዳጅ ወንድም ነበር የሚል ጽሑፍ ነው። ጽሑፉ የሚቀጥልናም ሀሩን ሚዲያን ሀሩን ቲዩብ ብለን ስንጀምር ጀምሮ የኢንትሮ ማጀቢያዎችን በማዘጋጀት በሙያም በሐሳብም እስከ መጨረሻው ጊዜ ድረስ ያገዘን ወንድም ነው። ከካፒቴን ባህረዲን ጋርም ያስተዋወቀን እሱ ነው ሲልም ይቀጥላል። ሙስሊሞች አንድ እንዲሆኑ ከፍተኛ ጥረት ላይ ነበረ በማለት ነው የተቀመጠው ይሄው ጽሑፍ። ሌላው እጅግ አስገራሚው ነገር ግን የሙሀመድ ሰኢድ እናም የባለቤቱ ታሪክ ነው። ይህንን ታሪክ በመግቢያችን ላይ እንደጠቀስንላችሁ እናንተ ውድ ተመልካቾች እንድትማሩበት ነውና ይህ ታሪክ ለሙስሊም እህት ወንድሞች ብቻ ሳይሆን ለክርስቲያን እናም ለሌሎች እምነት ተከታዮችም ጭምር መማሪያ እንዲሆን ያዘጋጀ ነው። ውድ ወንድማችን ሙሐመድ ሰዒድን አስመልክቶ ትናንት ቲክቶክ ላይ በነበረን የቀጥታ ስርጭት አስገራሚ አስተማሪ የሆነ የእሱንም የባለቤቱንም የህይወት ጉዞ ወዳጆቹ አጫውቱም ተብሎ ሐሳቡ ተነግሮ አግኝተናል። በዚህ በማህበራዊ ሚዲያ ላይ ሙሐመድ ሰዒድ ከልጅነቱ ጀምሮ ከትምህርት ቤት ወደ መርከዝ ሲመላለስ ማደጉ ይነገራል። በዚያም የልጅነት ጊዜው ታዲያም ከአንዲት መልካም ሴት ጋር ተገናኘም። እቺ መልካም ሴት እንደሱ ልጅ ነበረች፣ ስሟ ደግሞ ነጃት ይባላል። ማሜ በዚያው በልጅነት ጊዜው ገና ያስረኛ ክፍል ተማሪ ሳለ፣ አሁን የአራት ልጆቹ እናት ከሆነችው ከነጃት ጋር ኒካ ማሰሩን ጭምር የሚያሳዩ መረጃዎችን አግኝተናል። ነጃት በወቅቱም ብዙ ሀብት ያላቸው ሰዎች ሊያገቧት ይፈልጉ ነበር። እሷ ግን ሙሐመድን መርጣ ማግባቷንም እነዚህ ያገኘናቸው መረጃዎች አስከትለውልናል። በእንዲህ ያለ መልኩም በአደብ ኖሮ በሚያምር መልኩ ተሸኘ ይላል መረጃው የሙሐመድን ሞት አስመልክቶ። ታዲያም ይህ የአራት ልጆች አባት የሆነው ወንድማችን ለልጆቹ እሱን አባታቸውን መተካት ባይችልም አብሽሩ ከጎናችሁ ነን ማለት ግን ይጠበቅብናል በሚል መልካም ሐሳብ በርካቶች አብሮነታቸውን በማሳየት እንዲቀጥሉበት አድርጓል። በዚህ ስሜት ላይ ያለን ይህንን ጊዜ አስፈላጊውን ነገር ለቤተሰቦቹ እናድርግ የሚል ንቅናቄ ተጀምሮ ብዙ ሰዎችም እየተሳተፉ ይገኛሉ። ሰሞኑንም ተሳትፏል። ባሳለፍናቸው ቀናት፣ ባለፉት ምሽቶች በቲክቶክና በሌሎች ፕላትፎርሞች ከምሽቱ ሁለት ሰዓት ከሰላሳ ጀምሮ የቀጥታ ስርጭቶች፣ ገቢ ማሰባሰቢያ ፕሮግራሞች እየተከናወኑ ሰነባብተዋል። ይህ ገቢ ማሰባሰቢያም በሙሀመድ ባለቤት ስም ነጃት አብዱል መናም ጦሃ በሚል በተከፈተው አካውንት ገቢ እየተደረገ ይገኛል። አሁን ድጋፍ ማድረግ ለምትፈልጉ የጎራ ስቱዲዮ ተከታታዮች ኮሜንት ላይ አካውንት ቁጥሩን አስቀምጠንላችኋል። ለልጆቹና ለባለቤቱ በሚደረገው የገቢ ማሰባሰቢያም ወዳጆቻችሁ፣ ጓደኞቻችሁና የምታውቋቸው ሁሉ ይሳተፉ ዘንድ ይህንን ቪዲዮ ሼር በማድረግ ልታጋሯቸው ትችላላችሁ። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ የዳስሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬ በጉራ ስቱዲዮ በኩል ያቀረብነው ታሪክ ከሰሞኑ ሕልፈተ ሕይወቱ የተሰማው ሙሀመድ ሰኢድ ከባለቤቱ ጋር የተገናኙ ታሪኮችን በማንሳት በልጅነታቸው ኒካ አስረው ያሳለፏቸውን ዘመናትና ልጆቻቸውን ያገኙበትን የትዳር ሕይወታቸውን በጥቂቱ ቃኘንላችሁ። ከዚህ አለፍ ሲል ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ስለ እሱ ሞት የተሰማቸውን ሐሳብ የገለጡ የተለያዩ ሰዎች ያስቀመጧቸውን ጽሑፎች በመቃኘት እንዲህ አቅርበናል። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ በሌሎች አዳዲስና ወቅታዊ እንዲሁም ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።